በእርግዝና ጊዜ ከስንት ወር ጀምሮ ነው ለሚለው፣ ከባሌ ጋር የተጋባ ነው ባለማወቅ፣ በሽምግልና በባህላዊ ነው፣ ግን በመንፈሳዊ ስላልሆነ በጣም ይቆጨኛል። አሁን ጋብቻችን አሁን ጋብቻችንን በመንፈሳዊ ማጽናት እንችላለን ወይ ይላል። ምጥን ሊያፈጥን ይችላል። በእርግዝና ጊዜ የሚደረግ ሩካቤ ምጥን ሊያፈጥን ይችላል። ሰዎች እርጉዝ መሆናቸውን ካረገዙ በሶስተኛው ወር በሁለተኛ ወር ሊያውቁ ይችላሉ። እስከሚያውቁ ድረስ ባለማወቅ ያደረጉትስ እንዴት ነው የሚታዩ? ሰላም የተወደዳችሁ እና የተከበራችሁ የመንክር ሚዲያ ተመልካቾች እንደምንሰነበታችሁ እንደምንቆያችሁ። ቀደም ሲል ከአባታችን ጋር ያደረግናቸውን ትምህርታዊ ቃለምልልሶች በተለይ ደግሞ የጮኝነትና የትዳርን ህይወት በተመለከተ ከክፍል አንድ እስከ ክፍል አስር ድረስ ከመጋቢ አላፍ ቀሲስ ፋሲል ታደሰ ጋር ስንወያይበት ስንማማርበት መቆየታችን ይታወሳል። ነገር ግን መጋቢ አላፍ ቀሲስ ፋሲል ታደሰ በአገልግሎት መጨናነቅ በተለይም ደግሞ ከሀገር ውጭም በተለያዩ አጋጣሚዎች በአገልግሎት ኢትዮጵያ ውስጥ ስላልነበሩ በመሀል አቋርጠን የነበረው ወይንም ደግሞ በየሳምንቱ ወደ እናንተ መድረስ ያልቻል ነው እሳቸው በአገልግሎት ከሀገር ውጭ ስለነበሩ ነው። አሁን ግን ኢትዮጵያ ውስጥ ይኖራሉ። ኢትዮጵያ ውስጥ ነው ያሉት። ከክፍል አንድ እስከ ክፍል አስር ድረስ በተነሱ ሀሳቦች ላይ ጥያቄ አቅርቡ ወይንም ደግሞ ጥያቄዎቻችሁን መልሱን ይዘን እንመጣለን ብለን በገለጽ ነው መሰረት የተወሰኑ ተመልካቾች የጠየቁትን ጥያቄዎች ዛሬ መጋቤ አእላፍ ቀሲስ ፋሲል ማብራሪያ ይሰጡበታል። በነኝህ ጥያቄዎች ላይ እንቆያለን። እናንተም አብራችሁን ቆዩ። መጋቤ እንኳን እንደናመጡ እንኳን እንደናቆያችሁኝ። እንግዲህ ከክፍል አንድ እስከ ክፍል አስር ድረስ በተለይ ደግሞ እስከ ክፍል ዘጠኝ ድረስ የጮኝነት ህይወትን ከጮኝነት እንዴት ለእኛ የሚጠቅመንን የጮኝነት ህይወት ወይም ደግሞ ጮኛችን ማን መሆን እንዳለባት፣ ማን መሆን እንዳለበት፣ ጮኝነት ህይወት ውስጥ ከገባን በኋላስ ምንድን ነው የሚጠበቅብን፣ ለትዳርስ መግደርደሪያ ህይወቶችስ ምንድናቸው የሚሉትን በሰፊው አንስተናል። እንዲሁም ደግሞ በትዳር ህይወት ውስጥም የሚኖሩ ችግሮችንም መብትዎችንም አንስተናል። እነኛ ሀሳቦች ውስጥ የተነሱ ጥያቄዎች አሉ። በተለይም አንዳንዶቹ በመቆጨትም የሚነሱ ጥያቄዎች አሉ። በተለይ እንደዚህ አይነት ትምህርት ቀደም ብሎ ሰምቼ አውቄ ቢሆን ኖሮ ትዳሬ አይበተንም ነበር። አንዳንዶቹም ደግሞ እንደዚህ አይነት ትምህርት ተምሬ ቢሆን ኖሮ ጋብቻዬን በቤተክርስቲያን አደርገው ነበረ ብለው የሚቆጩ ሰዎች አሉ፣ እና ይሄ እንግዲህ ያው ትምህርት እንዳገኙበት እውቀት እንዳገኙበት ማስረጃ ነው። እስኪ ከነኚህ ቁጭቶች ውስጥ መካከል አንድ ከተመልካች የመጣ ጥያቄ አለ። ምን ይላል ጥያቄው? በልጅነቴ የቃቃ ስጫወት ከቃቃ ባሌ ጋር ተኝተናል። ተኝተናል ማለት ያው በልጅነት ሩካቤ ያደርገናል ማለት ነው። ግን ድንግል ነኝ። አሁን ካደግኩ በኋላ በተክሊል ማግባት እችላለሁ ወይ ይላል ጥያቄው። ምን ይላሉ አባታችን? ጥሩ ነው እንደዚህ በግልጽ መጠየቅ መቻላቸውን በጣም ይበረታታል ለሚዲያ ብቻ ደግሞ ሳይሆን ለንስሐ አባቶች ለመምህራን እንደዚህ እየቀረቡ ህይወቴ እንዲነበር በቤትኛው አቅጣጫ ሊድ የሚለውን መመካከል ከምን በላይ እኔ አሁን ከመልሱ በላይ መጠየቃቸውን አደንቃለን እና የግልጽነትን ከንስሐ አባት ጋር ከመምህራን ጋርም እንዲሆን እናበረታታለን ያው ሁሉ ነገር በሚዲያ ጥንቅቃል ግን አንገልፀውም። በየአጥቢያው ግን ብዙ መምህራን ስላሉ እንዲህ አይነቱ ነገር ይበረታታል ለማለት ነው። ጥያቄያችንን እግዚአብሔር ባርክልን። እንግዲህ ያው በህፃንነት ጊዜ የተለያዩ ገጠመኞች ይኖራሉ። በንሳ ልጆቻችን ገጠመኝም እንዲያለ ይገጥማል። ከቀኖና አንጻርና ከስርዓት አንጻር ጥያቄ ሲማሩ ጥያቄ ይፈጥርባቸዋል። በልጅነቴ ከዚህም የተለዩ እንዲህ እንዲህ ያለ ክስተት እንዲህ እንዲህ ያለ ስህተት ሰርቻለሁ፣ አሁን ምን ይሻላል? አሁን ላይ እንዴት ምን ለወስን የሚሉ አሉ እና ከጥያቄያችን እንግዲህ አንዷም አሁን በድንግልና እንዳለች ገልጻለች። ሆኖም ግን የህፃናት የቃቃ ጨዋታ ላይ ያው ባህል ሚስት እየሆኑ በልጅነት አንዳንዴ ከማህበረሰቡ ከሁኔታው የሚያዩትን ለመተግበር በልጅነት ይሞከራል። እንግዲህ አሁን በተግ ያገባለሁ ወይ ነው ይህ ጥያቄ። ቀጥታ ጽሁፍ ላይ አግኝተ ነው፣ ማስረጃው ይሄ ነው አንቀጽ ይሄ ነው ብለን ለመተንተን ምቹ አይደለም። ሆኖም ግን አንዳንድ ጥያቄዎችን በማገናዘብ እንደ ሂደቱን በመገንዘብ አንዳንዴ መምህራን የተለያዩ አባቶችን በመጠየቅ ነው። እኔም ይህን ጥያቄ ከላክልን ጀምሮ መምህራን ጠይቅ ያለው ምን ይሻላል ቢገጥማቸው ታደረጉት ነው። በዋናነት ያው አሁን ላይ ባለው አኗኗሯ በንሳ በስጋ ወደሙ ራስን በመግዛት እስከሆነ ድረስ ተክሊል አሁን ላይ ማገድ አይቻልም። ተክሊል ልትፈጽም ትችላለች። አሁን ባለው የድንግና ኑሮ ከልጅነቷ እስካሁን ባለው ቢያንስ ራሷን መግዛቷ፣ ራስን መግዛት ይላል ገላትያ ምዕራፍ አምስት ላይ። ከዛ በኋላ አውቃ፣ ሆን ብላ የሰራችው ነገር ዝሙት እስከሌለ ድረስ ክብሯን በመጠበቋ ዋጋ የምታጣበት አይሆንም። አንደኛ በህፃንነት ባለማወቅ የሆነ ነው። ህፃንነት አላዋቂነት ነው፣ አለመብሰል ነው። ሁለተኛ ዝሙት ነው። እንዲህ በማድረጋችን እግዚአብሔር ያዝንብናል፣ ዝሙት እየፈጸምን ነው ብለው ይህንን በጥልቀት የማሰብ አቅም ላይ አይደሉም። በህፃንነት እንደ ጨዋታ ነው ባልሽ ባል የተባ ብለው ልክ እቃቃ እንደሚጫወቱ ሌላ ጉዳይ እንደሚጫወቱ፣ አሁንም በእቃቃ ጉዳይ ውስጥ አንዱ እንደ አባት፣ አንዱ እንደ ሚስት፣ እንደዚህ ሆኖ በሚያደርጉት አክት የተፈጸመ እንደሆነ ነው እና ጥልቅ የሆነ የዝሙት ስሜት ገብቷቸው ራሳቸው ፈልገው ፈቅደው አይመስለኝም። ከዚህ አንጻር በህፃንነት ባለማወቅ የሆነ ነው በሚለው እንደ ዝሙትን ተረድታ ስላልሆነ እንደው ድንግልና ወረክሷል ለማለት ያስቸግራል። ሁለተኛው ባልና ሚስት የሚባባሉበትም እድሜ አይደለም። ያቺ እድሜ ፍቅረኛሞች ሆነው እሷን ፈቃደኛ ሆና እሱም ደግሞ ወይም ደግሞ የነበረው ጻረ ወንድም እንደው ሚስቴ ናሽ ብሎ በመጫወት ስሜት እንጂ እንደው ትልልቆች እንደምናስበው አቅዶ አስቦ እሷ ላይ በእሷ የሆነ ደስታ ላገኝ አይነት ብሎ ያደረገው የስሜት አይደለም፣ የጨዋታ ነው። ስለዚህ ከዚህ አንጻር ባልና ሚስት የሚባሉበት ፍቅረኛሞች የሚባሉበት ደረጃ ላይ አይደሉም። አቅደው ሆን ብሎ ያደረጉት አይደለም። ያለማወቅ ወራት እግዚአብሔር ያለማወቅን ወራት አሳልፎ ሰዎች ሁሉ ንስሐ እንዲገቡ ያዛል ይላል የሐዋርያት ስራ ምዕራፍ 17 ቁጥር ሰላሳ ስለዚህ ይሄ ያለማወቅ ወራት ነው ህፃንነት ፍቅረኝነት ባል ሚስት ዝሙት የሚለውን ነገር ያለማወቅ ወራት ነው ይህንን ቸሮ አምላክ እንደ መሐሪነቱን ይቅር ባይነቱን ከባቴ ያበሳ እንደሆነ በማመን መቼም ያው ስለ ፍቅር ሁሉ ይቅር ነው የሚባል እንደ ፍቅረ እግዚአብሔርን ፍቅረ ቤተክርስቲያንን ፍቅረ ክርስትናን የበለጠ ተረድተው እንዲያድጉ፣ በዚህ ምክንያት ሌሎችንም እንዳናጣን፣ ከእግዚአብሔር ጸጋም እንዳይረቁብን፣ እንዳይተክቱ፣ እንዳይጨነቁ የህፃንነት የባልና የሚስት ዘመን ስላልሆነ ባለማወቅ ስለሆነ በሚለው አሁን ሌላ ለው አኗኗር ስራ ተተክሊል የሚያግዳት አይሆንም። ሆኖም ግን አሁን ባለው አኗኗር ንስሐ አባት መያዝ የህፃንነትን ቢሆን ደግሞ ባለማወቅ ቢሆን ግን ያው መቼም ንሳ ያስፈልጋልና በልጅነቴ እንዲያድርግ ያለ ተብሎ መናዘዝ አለ። እሱ ተገቢ ነው። በልጅ አሁን ልክ ለእኛ እንደተናገረችው ለንሳ አባቷ በልጅነቴ ባለማወቅ እንደዚህ ገጥሞኛል፣ አውቂ አይደለም አቅጀበት አይደለም፣ በጨዋታ ነው፣ ስሜቱ ገብቶኝ አይደለም። ሆኖም ግን ምንም ቢሆን ስጋይን አርክሼ እንደሆነ ይፍቱኝ ብላ ቀኑና መቀበል ይገባል። ከዛም ጸሎተ ንሳ አድርገው ከአይኑ እግዚአብሔር ይፍታ ይሏታል። ከልጅነት እስከ እውቀት አይደል በዱዛዜ ጊዜ አውቀን በድፍረት አናቆስተት ከልጅነት እስከ እውቀት ብሎ ነው። ካይነው ይናዘዘው ይቀር ያላችሁት ሁሉ ይቀርለታል። በእርግጥ ከዚህ ጋር ቀጥታ ባይሄድም በቅዱሳት መጽሐፍት እንግዲህ ንስሐ ዘማዩን ድንግል ታደርጋል ይችላል። በእርግጥ የልቦና ድንግልና ነው። ሆኖም ግን ያኔ በሀሳብ የተለየ ነገር ልቦና ላይ ተጭሮን ከሆነ ግን የሥጋ ድንግልና እንደተጠበቀ ሁሉ በንስሐ የልቦና ድንግልናዋ የተጠበቀ እንዲሆን የካህኑ ጸሎትና መዛዜ በረከት ይረዳታል። ይሄ ነው ማንም በደለኛ ቢመለስ የቀደመ በደሉ አይታሰበትም። ሕዝቅኤል ምዕራፍ 18 ላይ ቸሩ አምላካችን የተናገር። ስለዚህ ንስሐ አባት ቀርቦ ንስሐ መግባት ቀኖናን በአገባ መፈጸም፣ ከዚህ በኋላም እስካሁን ባለው ትጋትም የበለጠ ጠንክራ ራስን መጠበቅ ራስን መጠበቅ ይገባል። ስለዚህ በዚህ መንገድ ወደ ካህን ቀርባ ንስሐ ገብታ ትክክለኛ የእጮኝነት የጓደኝነት ህይወት መስረታ ከሆነ በአግባቡ የእግዚአብሔርን ቃል ቤተክርስቲያን ትምህርት አግኝተው ወደ ስርዓት ተክሉ ትሻገር ትችላለች ብዬ አስባለሁ። መምህራንም እንደጠየኩትም ይሄ ሲሆን ግን፣ ይህንን ሳንጠቁ ማናልፈው ለቀጣዩ ትውልድ ግን ይሄ በአደባባይ ላይ ሁልጊዜ እንደዚህ በህፃንነት እንዲተጫውተው ሁሉም ተክሌል ያገባሉ ብለን ግን ልንደመድም አይደለም። ይሄ እንደተለየ ኬዝ ድንግል ላይ እንጠብቅ ያለው እንዳቀራረቧ ነው። ሆኖም ግን አሁን ይህን ጉዳይ ቀጣይ ትውልድ ምዲ ነገር እንዳይስት ዋና ወላጅ ላይ ነው። ወላጆች ልጆቻችን በምንድን የሚጫወቱት ምንድን የሚጫወቱት የሚለውን መከታተል አለብን። እንግዲህ የልጃችን ጥያቄ ለሌላው ትውልድ ምክንያት ሊሆን ይገባል። የወለድን ባይበልጥ በሕፃንነት እርሷ ስሽ ድንግል ለዋን ጠብቃ እንድትሆን ሆነ በቃቃ ጨዋታ አለፈ። ከዚህ ያለፈ ተግባር ሊመጣ ይችላል። ተመሳሳይ ፆታ ከእንስሳት ጋር ከእንስሳት ጋር ፍቃደ ስጋ እስከመፈፀም የሚስተዋሉ በገጠርም። ስለዚህ ወላጅ ልጆች ምን እያደረጉ ነው፣ ምን እየተጫወቱ ነው፣ ምን አይነት አናኗር ላይ ናቸው የሚለውን በጣም ክትትል ያስፈልጋል። ልጆቹ በማያውቁት ጉዳይ ኋላ ላይ ለሚፈልጉት መንፈሳዊ ጽጋ የራቁ እንዳይሆኑ ከተኪል በዛ ላይም ደግሞ ወደ ዝሙት ተግባር ወደ ተመሳሳይ ፆታ ተግባር ያ ልምድ አድጎባቸው እንዳይሄድ ወላጅ በጣም ልጆችን መከታተል እንዳለበት በተጨማሪ ደግሞ ማስተማር እንዳለብን በሰንበት ትምህርት ቤት ከአይናት በንሳ ልጆቻችን ወላጅንም ሕፃናትንም ስለ ልጆች አስተዳደግ ወደፊት ሰፊ መራ ግብር ያለን ይመስለኛል። ግን እዚህ ለምን ቀጭበን ልጆቻችን ይጫወቱ፣ ሕፃን ተጫወቶ ማድረግ አለ። ግን ምን ይጫወቱ? ምን ይጫወቱ? ፆታን ነገረ ዝሙትን የሚፈትኑ ነገሮች እንዳይገቡ ይሄ ድንገት በገጠር ነው እንዲህ ነው የአሁን ልጅ እንዲህ ነው ልንል ይችላል። ግን አይደለም። ይሄም እንግዲህ የቅርብ ጊዜ ዘመን ጥያቄ ሊሆን ነው የሚችለው። ከዚህ አንፃር በገጠርም በከተማ የምንኖር ከዚህ ባሰም አለ። ከዚህ ባሰም ስህተቶች በልጅነት ሊከሰቱ ስለሚችሉ ከልጆቹ በላይ ወላጆች እና መምህራን አደር አለብን። አሁን በሰንበት ቤት ያሉ ህፃናትን ምንድን ነው የምናስተምራቸው? ምን እንዲጫወት ነው የምናበረታታው? በምን አይነት ጨዋታ እንዲያድጉ ነው የምናደርገው? እስኪ እዚህ ላይ በጣም ክፍተት ያለብን ይመስለኛል። ለምሳሌ በግብፅ ቤተክርስቲያን ህፃናትን ከሚያሳድጉበት መንገድ አንዱ የተለያዩ ስፖርታዊና ህፃናት መጫወት ያለባቸው ነገር ቄሶቹ አብረው እየተጫወቱ ሲያጫወቱ አይቻልም። አሁን ቄስ እንግዲህ ጭቃ እያቦካ ከህፃናት ጋር ቢጫወት ቀልድ ነው፣ ቧልት ነው የሚመስለው በእኛ ባህል። ሆኖም ግን ልጆቹ አዋቂው የቤተክርስቲያኑ አገልጋይ እንደዚህ ከተጫወተ ጥሩ ነው ብለው ስፖርታዊ ጨዋታ ሲያጫውታቸው አይቻልም። እንደ እኛ እንኳን ዛ ግን ሆኖም ያሳዩ ምኳሉ እንደ ልጅ ነው ሆነው ሕፃነት አይምሮ ላይ ደግሞ ልጆች ከሚሰሙት የሚያዩትን ነው የሚይዙት። ከዚህ አንጻር እንዲህ ያሉ ነገሮችን በቃቃ ሰበብ በአጓጉነ ብቻቸውን በማዋል ጫካ ለጫካ በረኝነትም የገጠር ልጆቻችን የተለያዩ ከእንስሳት ጋር የማይገባ ተግባር የገቡ ሲያድጉ ያ አይምሯቸው ላይ ተጽዕኖ ፈጥሮ በዜግነትም በክርስትና ህይወትም የተጎዱብን እንዳይሆኑ መምህራንም ምንድነው የምናስተምረው ልጆቹን ምን ይጫወቱ እግዚአብሔር የማይወደውን እግዚአብሔር የሚወደውን እርስ በርስ የማይጣሉበትን ፍቅርን፣ ማህበራዊ ኑሮን የሚያዳብር የጨዋታ አይነቶችን በይበልጥ ደግሞ ስፖርታዊ ዘና እያሉ ግን ሰውነታቸው የሚዳብርበትም ብዙ አይነት ባህላዊ ጨዋታዎችም እኮ አሉ። ከዚህ አንፃር እኛም ማስተማር አለብን፣ ማሳየት አለብን፣ መከታተል አለብን። ስለዚህ የልጅቱ የብቻዋ ጥፋት አይደለም። በእንደዚ አይነት መንገድ እቃ እቃ ሲጫወቱ ወላጅ የት ነበር? ሁኔታቸውን አይተው ለየብቻ ሲሆኑ ሲሸጎጡ ከሰው እይታ ሲሰወሩ መከታተል አለብን ማለት ነው። ይህን ሁሉ ከግምት በማስገባት በዚህ መንገድ ብንረዳው ለማለት ነው። ተጨማሪ ደግሞ ሌሎች የስርዓት ሊቃውንትን የመጽሐፍት ፍትሐ ነገስትን የመሳሰለውን ሊቃውንትን በአጥዋ በጉባኤ ቤቶች ካገኘች ልጃችን መጠየቁን ትቀጥልበት። እግዚአብሔር ያክብርልን። በጣም ጥሩ እንግዲህ፣ መጋቤ ቀደም ሲል ካነሳ ናቸው ሀሳቦች መካከል በጣም ብዙ ሰዎች የተመለከቱት እና ብዙዎች ከተማሩበት ክፍል አንዱ ስለ ስርዓተ ሩካቤ በተመለከተ ሩካቤ በጋብቻ ሕይወት ውስጥ መቼ እና እንዴት እንደሚደረግ ሀሳቦችን አንስተናል። በጣም ብዙ ተመልካች ያገኘ ሀሳብ ነው። በዛ ላይ ከተነሱ ሀሳቦች መካከል አንዱ ሩካቤ ከማይደረግባቸው ቀኖች መካከል አንዱ በእርግዝና ጊዜ ብለን ጠቅሰን አልፈነዋል እና እዛ ላይ በእርግዝና ጊዜ ሙሉ ዘጠኝ ወሩን ነው ወይንስ ከስንተኛ ወር ጀምሮ ነው የሚል ሀሳቦች በተደጋጋሚ ተነስተዋል። እንዳብነትም አብነትም የአንዲት እህታችን ጥያቄ በእርግዝና ጊዜ ከስንተኛ ወር በኋላ ነው ሩካቤ የማይፈቀደው የሚል ጥያቄ አቅርባለች። በጣም ጥሩ አዎ፣ ኮሜንቶቹ ላይ አይቻለሁ። እነዚህ ነገሮች ጥሩ ነው። አሁን እንግዲህ አንድ ነገር እናስተውል። ስራተ ሩካቤ በጋብቻ ውስጥ አንዱ የጋብቻቸው ጨው ነው ቅመም ነው ከጋብቻ ዓላማ አንዱም ዘር መተካት ነው ዘር የሚተኩበትና ደስታ የሚያገኙበት ነው ይህንም ብለናል ለማስታወስ ያህል ከሚስት ጋር ደስ ይበልህ ብለዋል መክብብ ምዕራፍ ዘጠኝ ቁጥር ዘጠኝ ሀጢአተኛን ግን ሀጢአቱ ትቀጣዋለች ስለዚህ መወትለት ማመንዘር ወደ ሌላ መሄድ የመሳሰለው ሀጢአት ነው ማመንዘር ነው ግን ጋብቻ ክቡር ነው መኝታው ንጹ ነው እንዳለ የጋብቻ ሩካቤ ነውር የለውም ስለ ዝሙት ጠንቅ ለእያንዳንዲቱ አንድ ባል ይኖራት ብሏል አንደኛ ቆሮንቶስ ምዕራፍ ሰባት ስለዚህ እንዲህ እንዲህ ያለ ነገር ስናውራ የጋብቻ ኑሮ ሩካቤ እያጠለሸን አይደለም አንዱ ደስ ይበል ብሏል ምሳሌ አምስት ላይ ደስታ ማግኛቸው ነው ዘር መተኪያም ነው በምኞት ከመቃጠል መጋባት ይሻላል አ አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር ሁለት ጀምሮ ስለዚህ ይሄንን ቤተክርስቲያን ነውር ነው አላለችም ሆኖም ግን ለሁሉም ስርዓት አለ ነገር ግን ሁሉ በአግባብና በስርዓት ይሁን አንደኛ ቆሮንቶስ ምዕራፍ አስራ አራት ላይም ስርዓት አለው። በዓላት ስርዓት አላቸው። አመጋገብ፣ አለባበስ ስርዓት አለው። እግዚአብሔር ዓለም በስርዓት ነው የፈጠረው። እንዲሁም ደግሞ በስርዓቴ ኑሩ ብሎ እግዚአብሔር በተለያየ መንገድ በስርዓት እንድንኖር ገልጾልናል። አምልኮተ እግዚአብሔር የሚገልጠው በስርዓት ነው። የመንግስት ሕግ የሚገለጠው በስርዓት ነው። እያንዳንዱ ጉዳይ ግብር ስርዓት አለው። እያንዳንዱ ባህልም ስርዓት አለው። የደቡብ ባህል፣ የሰሜን ባህል ብን እንደየባህሉ ስርዓት አለው። እንዴ እንኳን እግዚአብሔር ክብር ይግባና ጠንቋይ ቤትም ስርዓት አለው እኮ በራሱ እንዲህ የሆነ ሴት አትገባም ከዛ መቃብር ላይ የተገኘ አይገባም ሬሳ ያለበት አንገባም ይላሉ እኮ ለባዕድ አምልኮ እንኳን ስርዓት አለው እንኳን አምልኮ ተግቢያ ለመፈጸም ስለዚህ መጀመሪያ ላሰው የሚገባው ሩካቤ አይፈቀድም ስንል ስርዓት ለማክበር ስርዓት በማክበር ደግሞ መከበር አለ ክብር ለሚገባው ክብስጡ ነው። ሮሚ 13 ላይ የእግዚአብሔርን ቀናቶች የእግዚአብሔርን ሕግ ለማክበር ነው። በማክበር ውስጥ ደግሞ ትውልድ ይባረካል። ዘዳግም 28 ሀገር፣ ትዳር፣ ኑሮ እንዲባረክ እንደ ቃል ይኖር ይላል። በእግዚአብሔር ቃል አክበርን ስንኖር ክብር ይገኛል ነው። ከዚህ አንጻር ስራ ተሩካ የሚከለከልባቸውን ባለፈው አንስናል። ለማስታወሲያ፣ ለምሳሌ ለቁርባን ሲዘጋጁ ከሁለት ቀን በፊት ሩካቤ አይፈጸምም። ከዚያም ከሁለት ቀን በኋላ በአጽዋማት ስራ ተሩካቤ ክልክል ነው ነው ጾም የፈቃደ ነፍስ ስለሆነ ስራ ተሩካቤ ደግሞ ፈቃደ ስጋ ስለሆነ እንዲህ እንዲህ እያለ ለምሳሌ በዓበይት በዓላትም በዓበይት በዓላትና በወር በግዝት በዓላት በ12 በ21 በ29 እነዚህ ከበሩ ስርዓተ ማኅሌት እንዲከን የሚቆምባቸው ቅዳሴ የሚቀደስባቸው ናቸው በቤተክርስቲያናት ሁሉ። ስለዚህ ምዕመን ሁሉ ከተግባረ ስጋ ተቆጥቦ በመንፈሳዊ ስራ እንዲውልበት ነው ስጋውንም አዘጋጅቶ በተቀደሰው ቀኔ ፈቃድና ናትፈጽም ስላለ የእግዚአብሔርን ቀናት በማክበር ክብር እንድናገኝ ነው። እንግዲህ ከነዚህ አንዱ በእርግዝና ጊዜ በእርግዝና ጊዜ ከስንት ወር ጀምሮ ነው ለሚለው እኔ እንደተረዳው ዘጠኙንም ወር ነው። ዘጠኙ ወር ከባድ ሊሆን ይችላል። እንዲህ ነው ሊል ይችላል የሰው ልጅ አንዳንዴ፣ እናንተ ማታደርጉት ሊሉ ይችላል። አንድ ነገር ግን አስተውል፣ መስቀሌ የምንናገረው ቅዱስ ሆነን አይደለም፣ ግን የቅዱሱን እግዚአብሔር ቃል ለማስከበር ነው። ይሄው ነው። እኛ ደካሞች ልንሆን እንችላለን። እግዚአብሔር ግን አያል ነው። ለሰው ከምናደላ ለእግዚአብሔር እናድላ ብለዋል ሐዋርያት። አይ ምንም ችግር የለም ምን አለበት ልንል አይደለም መስቀል ያዝ፣ ነው የእግዚአብሔር ሕግ ይከበር ልንል ነው። እንደ በጥመቀ መለኮት እንደ ቅዱስ ዮሐንስ የእግዚአብሔር ሕግ ይከበር ለማለት መቆማችን እኛ አክባሪ ነን ቅዱሳን ነን ማለት አይደለም። ቅዱሱን እግዚአብሔር ግን ቅዱስ ነው፣ ቃሉ ይከበር። ትጠቀማላችሁ እንጠቀማለን ለማለት ነው። አንዳንዶች እንደዚህ ይላሉ። እነሱ አያደርጉትም ሊሉ ይችላሉ። እርሱን እኛና እግዚአብሔር ነው የምናውቀው ለምን ይፈርዳሉ? ደግሞም ብቃት አለን ብለን እየተናገረን አይደለም። እኛ የበቃችሁኑ በእግዚአብሔር ፊት መልካሙኑ ለማለት ነው እንጂ ደካሞች ከግልና ከሰብአዊ ከእኛ ደካም ጋር ሊያነጻጽሩ አይገባም። ለእግዚአብሔር ስለምናደላ ነው። ቅዱስ ጳውሎስ ለእግዚአብሔር ቀናቶኛኛለ ይላል። የሐዋርያት ሥራ ምዕራፍ ሁለት ላይ። ለቤቱ ቀናተኛ ሆነን እናክብረው። የሚያከብሩኝን አከብራለሁ ብለዋል፣ አንደኛ ሳሙኤል ምዕራፍ ሁለት ቁጥር ያ ላይ ብናከብረው እንከብራለን። ቃሉን የምንጠብቅ እንባረካለን፣ ትውልድ ይባረካል። ይኸው ነው ዘዳግም ስምንት ላይ መሰረት አድርገን፣ ብንስት ደግሞ እንጎዳለን፣ ከጸጋው እንርቃለን። መንፈስ ቅዱስ አሁን በዓላዋርያትን ለማክበር ጾሙ ላይ ነን እና ለሐዋርያት መንፈስ ቅዱስ የወረደላቸው ሲጾሙ ነው አይደል? እንደ እግዚአብሔር ፍቃድ ሲኖሩ ነው። እንደ እግዚአብሔር ፈቃድ ስንኖር የእግዚአብሔር በረከት ይጎበኘናል። እንደ ልባችን ደግሞ ስንኖር ከእግዚአብሔር ጸጋ እንርቃለን። ስለዚህ ጸጋው እንዲበዛልን በእርሱ መንገድ እንሂድ። ከዚህ አንዱ በስርዓት መኖር ነው። በጋብቻ ላይ ከስርዓት አንዱ ዘጠኝ ወር ተቆጥቦ ራስን ገዝቶ ማሳለፍ ነው የሚል ነው እና እኔ እንደተረዳው ዘጠኝ ለምን ከተጠነሰ ጀምሮ ህይወት በአርባኛው ቀን ተስዕሎተ መልክ ይሳልበታል፣ ቅዱስ አትናቴዎስ እንደገለጸው። ስለዚህ ህይወት አለው። ወንድ ወይም ሴት በማይፀን አለ ማለት ነው። ስለዚህ ሩካቤ የሚፈጽመው ከሚስቱ ጋር ብቻ አይደለም፣ በፅንሱ ያለውንም ሌላ ሰው አለ፣ እግዚአብሔር የፈጠረው ሰው አለ። ስለዚህ ያ ተግባር ተገቢ አይደለም። ስርዓት ማክበር ያስከብራል። ሁለተኛው ራስን መግዛት ያዳብራል። ራስን ለመግዛት ነው። ዘጠኝ ወር አይደለም፣ ዘመናቸውን ሁሉ እኮ በድንግላ ዘጠኝን ራስን ጠብቆ መቆየት። ትዳር እኮ ኮንትራት አይደለም ኑሮ ነው። ዘጠኝ ወር ቢቆጠቡ ከዛ በኋላ ዘጠና ዓመትም እግዚአብሔር ከሰጣቸው እድሜ አብረው የሚኖሩ ናቸው። እና ራስን መግዛት ደግሞ ራሱ ህይወትን ማዳበሪያ ነው። ገላትያ ምራፍ አምስት ላይ የእግዚአብሔር መንፈስ ራስን የመግዛት ነው ይላል። ግን ራስን ባለመግዛት አልችልም፣ አይሆንልኝም፣ እሳሳታለሁ። እንደት እንዴት ይሆናል? ዘጠኝ ወር ሁሉ እንዴት ፈቃድ ስጋት አልፈጽም እንዴ? ከዛ በፊት ሀያ ሰላሳ ዓመት ከወንድ ከሴት ተርቀው ተኖሮ የለ እንዴ? በድንግና ኖሮ በተክሊል የሚጋቡ ብዙዎች አይደሉ? በሰላሳ ዓመቱ የተዳረ አንድ ዲያቆን ወይም አንድ ቤተክርስቲያን ያለች ሰላሳ ዓመት እኮ ሩካቤ አልፈጸምም። እና ምን ሆነ ተነነ በነነ ምን ሆነ? ጤናማ ሆኖ በስነ ልቦናው በራሱ ተማምኖ ኖረ እንጂ ሴቲቱም እንደዛ ዘጠኝ ወር ቢቆጠቡ ምንድነው? ነው ምን ይሆናሉ? በመጠበቅ ግን የእግዚአብሔር ክብር ይበዛ ነው። ስለዚህ እንደ አንዳንዴ የስሜታ የሆነ ምናምን ሳይሆን እግዚአብሔር እናክበር በነጹ ሊና ይሄንን ባህል ይከበር የለን ህገ መንግስት ይከበር የለን፣ የሰማይና የምድር ንጉሴ እግዚአብሔር ቃል ይከበር። ይሄ ከእንስሳ ማነስ ነው። ተፈጥሮ እንኳን አያስተምራችሁም? ምን ብሏል እኮ መጽሐፍ ቅዱስ። አሁን ከብት ላሚቱ ፀንሳ ሳለ ከብት በሬው ላሟ ላይ አይደርስባትም፣ አሸቶ ይተዋል። ይህን ደግሞ በገጠር ያደጉል ምስክር ናቸው። አሸቶ ይተዋል፣ አይደርስባትም እና መፅነሷን አውቆ። ላሚቱን ያከብራታል። በማጸኑ ያለውን ፅንስ አክብሮ አይረካትም። እኛም አሁን ከእንስሳ አንነስ። ሰው እንስሳ አይደለም፣ በአርአያ ስላሴ የተፈጠረ ክቡር ፍጥረት ነው። የመንፈስ ቅዱስ ማደሪያ ነን እኮ የተባል ነው። ይልቅም የክርስትና ሰው ከዚህ አንጻር እግዚአብሔርን ቃሉን ለማክበር የተባረከ ትውልድ ለመተካት እንደነ ዮሐንስ፣ እንደነ ወደ ተክለማት የተቀደሱ ትውልዶችን ለመተካት ይሄን ደግሞ ያለን ቃሌን ብታከብር ትከብራለህ ነው ያዛ ተቃራኒ ግን መርገም ያገኛል ይላል። ስለዚህ ከበረከት እንዳንርቅ ራስን የመግዛት ሕይወትን እንድናዳብር መታገስን መታቀብን ያስለምደናል እና ከዚህ ጊዜ እስከዚህ ጊዜ አይባልም። እዚህ ላይ አንድ ሳልጠቆም አላልፈው። ድንገት ከሳይንሱም እንደ ከዘመናዊ ግንዛቤም እንደ አንዳንዴ ከአባስ ደረስ የራቅን አድርገው እንዳይገምቱ ሚዲያ ላይ ስንቆም ሆነ ለምክክር ሰዎች ስናማክር ግራቀኛ ነው በእውነት ከሆነ ለምሳሌ ከዚህ ጥያቄ ጀምሮ ከአራት ያላነሱ ጽሁፎችን ለማየት አንድ ሁለት ደግሞ የሕክምና ባለሙያዎችን ለማናገር ሞክሬያለሁ። የሚገርመው ግን በእርግዝና ጊዜ ችግር የለውም ያሉኝ አሉ፣ ችግር አለው ያሉኝ ደግሞ አሉ። ይህንን ሰርች እያደረጉ ማየት ይቻላል። አንዳንዴ ዓለም ፍጹም አለመሆኑን በዚህ እናውቃለን። ምንም ችግር የለውም ምንም ማለት አይደለም። እንዲሁም ሊጠቅም ይችላል ብለው በደንብ በዩቲዩብም በጽሁፍም ያስቀምጠዋሉ፣ አይደለም። ከድሮ የሜዲካል መጽሔት ጀምሮ ደግሞ አንዳንድ የድሮ ጽሁፎች ችግር አለው። ለምሳሌ ምጥን ሊያፈጥን ይችላል፣ በእርግዝና ጊዜ የሚደረግ ሩካቤ ምጥን ሊያፈጥን ይችላል። መድማትን፣ አላስፈላጊ ፈሳሾችን ሊመጡ ይችላሉ። ኢንፌክሽን ሊፈጠር ይችላል። ሌላው ቀርቶ ትክክለኛ ስነልቦናዊ ላይ የሩካቤ ዝግጅት ስለማይኖር ጤናም አይደለም። ሴቲቱም ቅርጿ መቀየሩ በጥንሷ ያለ ውስጥ ይሆን ነገር ምን ይሆን ይፈጠር ይሆን የሚል ምቹ ባለመሆኑ ጤናማ ሩካቤ አይደለም። ከዚህ ሁሉ ባይደረግ ይመከራል የሚል አንቢያል። ስለዚህ ይህንን ሰሚ ዳኛው በሳይንሱ ደረጃ ሁለቱም አለ ለማለት ነው። እኔ የሳይንስ ሰው አይደለሁም፣ ግን የሳይንስ ሰው ጠይቂያለሁ። አረ ምንም ችግር የለውም ብሎ የነገረኝ አለ። አይ አይደለም አይመከርም የሃይማኖቱን ብናከብር ጥሩ ነው ያለኝ ባለሙያ አለ። በባለሙያ ደረጃ አሁን ያልኩት ኢንፌክሽን ይኖራል። ስነ ልቦናቸው ጥሩ አይደለም። እንደው ይሄ ማስወረድ ምናምን፣ በእርግጥ ቀጥታ ሩካቤ ስለፈጸሙ ማስወረድ ይከሰታል ማለት ግን አይደለም። እንደተረዳሁት ግን ኢንፌክሽኖች መጠን ማፋጠን፣ ያለ ጊዜው ጽንሰ እንዲገፋ ማድረግ የመሳሰሉ ለተለያዩ ለተለያዩ ለህመሞች የኢንፌክሽን ባለ ጉዳይ ደግሞ ለብዙ ነገሮች የመጋለጥ እድልን ይጨምራል። እናም የራሱ ሴቲቱም ውስጧ ዝግጁ አይደለም። እንዲህ ያሉ ነገሮች ሁሉ ከሚሆን ቢቀር ይሻላል ያሉን የህክምና ባለሙያዎች አሉ ጥያቄያችንም ባለሙያ ይጠይቁ እንደ ቤተክርስቲያን ግን ለእግዚአብሔር እናድራ ስለሚል የእግዚአብሔር ህግ ይከበር በእርግዝና ጊዜ ሩካቤ አይፈቀድም ለምሳሌ በፍትሐ ነገስት 13 ላይም ስለ ስርዓተ ቁርባን ሲነግረን ፈሳሽ የማዝረብረብ ጠባይ ያለው ወደ እግዚአብሔር ቤት ገብታ አይቆርብም የወር አበባ ያላቸው አይቆርቡም በውጭ ይቆያሉ ይህ ስርዓት ለማክበር ነው እግዚአብሔርም ቤቱን ህጉን፣ ስርዓቱን በማክበር ክብር እንድናገኝ ነው። ልክ እንደዚህ ሁሉ ፈሳሽ እያለ ፅንስ እያለ ሩካቤ መፈፀም የማይፈቀድ መሆኑን የተለያዩ መጽሐፍት እንዲሁም አንዳንድ መጽሐፍት ጠንከር አድርገው በፅንስ ካለው ጋር እስከ መገናኘት ይቆጠራል ብለው ጠንከር አድርገው የጻፉም አሉ፣ የሚገስጹም አሉ። በእርግዝና ጊዜ ሩካቤ መፈፀም በፅንስ ካለው ጋር እንደ ግብረሰዶም ያለ ነው እስከ ማለት የሚናገረው አሉ። ከዚህ አንፃር እግዚአብሔር የፈቀደው አይደለም። ከእንስሳት አንነስ። ሰው ክቡር ነው። ትዳርን ማክበር ነው፣ ፅንሱን ማክበር ነው። ልጅ የእግዚአብሔር ስጦታ ነው። በፅንስ ያለው እንግዲህ ልጅ ነው። ከጽንስ ነው በሂደት እያደገ በኋላ ተወልዶ ልጅ የሚሆን ስለዚህ የእግዚአብሔር ስጦታን ማክበር ነው። ከዚህ አንጻር ራስን መግዛት መታገስ፣ እየጸለዩ መቆየት በሰላም ማርያም ትቅረብሽ እያሉ እየጸለዩ እሷን እየተንከባከቡ መቆየት ይቻላል። ስለዚህ በዚህ መንፈስ ብናየው መልካም ነው። ላል መጋቢያ እዚህ ላይ አንድ እርጉዝ የሆነች ሴት ዘጠኝ ወር ሩካቤ ማድረግ ከሌለባት፣ አንዳንድ ጊዜ ሰዎች እርጉዝ መሆናቸውን ካረገዙ በሶስተኛ ወር፣ በሁለተኛ ወር ሊያውቁ ይችላሉ። እስከሚያውቁ ድረስ ባለማወቅ ያደረጉትስ እንዴት ነው የሚታየው? በጣም ጥሩ ጥሩ። ባለማወቅ የሚደረግ ነገር እግዚአብሔር ሁሉን ያውቃል። ንስሐ ገብቶ ቀኖና መቀበል ነው እውነት ነው ባለማወቅ። ግን አውቆ አውቆ ማጥፋት ግን ኃጢአት እንደሆነ አውቆ ለሚሰራው እንኳን አደልሚ በጎ ስራን እንኳን አውቆ ለማይሰራው ለምሳሌ መመጽወት በጎ አይደል? መመጽወት በረከት ያስገኛል ብሎ አውቆ ለማይሰራው ኃጢአት ይሆንበታል እንዳለ ሁሉ አሁንም ሳያውቁ የሚደረግ እግዚአብሔር ማሪ ነው፣ ጥያቄ የለውም። ኃጢአት በደል የምንለው ግን እያወቅን ማጥፋት ነው። ከዚያ አንጻር አዎ ላይታወቅ ይችላል። ግን አንዳንዴ አውቆ እንዳላወቀው ሆኖ ግን እግዚአብሔር ምናታለን እግዚአብሔር አይዘበትበትም ነው። ብዙ ጊዜ ግን ቅድም እንዳልነው ሕይወት ከዘራ ጀምሮ ፅንስ ነው። በትክክለኛ በዚህ ቀን ይታወቃል የሚለው ባናቅም ግን ብዙ ጊዜ ከአንድ ወር ጀምሮ ፅንስ መያዙ ይታወቃል። በትክክል ደግሞ አርባ ቀኑ ላይ ተስዕሎ ተመልክ ይሳልበታል። ያ ሳይንሱ ሴል የሚለው በእኛ ደግሞ ሰው ነው። ስለዚህ ይታወቃል። በአርባ ቀኖች ውስጥ ይታወቃል። አንድ ሴትም ደግሞ የወር አበባ ሲቋረጥ ድካም ድካም ሲላት የማስመለስ ትኩሳት፣ የተለያዩ ፅንስ የመያዙ ምልክቶች ስታይ ተመርምሮ ማወቅ ተገቢ ነው። ለራሷም ለመንፈሳዊ ስርዓትም፣ ለራሷ ስንል ለመንፈሳዊ ቀኖና እንኳን ለምሳሌ ፅንስ ይዛ እንደሆነ እንድትጾም እንድትሰግድ፣ ብዙም የሚያንገላቱ ጉዳዮች እንዲገጥሟት አትታዘዝም። ስለዚህ እንድትጸልይ የመሳሰሉ ምትታዘዘው ለቀኖና እንኳን ማወቋ ጠቃሚ ነው። እንኳን ለሌላው ከዚያ በኋላ ለአመጋገቧ ራሷን ለመንከባከብ ማወቁ ጥሩ ነው። ስለዚህ ባለማወቅ የተደረገውማ እግዚአብሔር መሀሪ ነው ሳላውቅ ነው እና ያደረግኩት ብለው ካህን ጋር ሂደው ይናዘዛሉ። ራስን ለካህን አሳይ ነው ማቴዎስ 8 ቁጥር አራት ግን አውቀን በድፍረት የምናደርገው ግን አይገባም። እግዚአብሔር አይዘበትበትም። ስለዚህ በዚህ መንገድ ብናየው ቅድም በመግቢያ ላይ እንደጠቀስኩት እስከዛሬ ካነሳናቸው ሀሳቦች መካከል አንዱ የነበረው በቤተ ክርስቲያን ማግባት ምን ያህል በረከት እንዳለው በስርዓተ ቁርበን በስርዓተ ተክሊል ማግባት ምን ያህል በረከት እንዳለው ጠቅሷል እና እዛ ላይ ከሚመለከቱ ከተመልካቾች መካከል ብዙ ቁጭቶች አሉ። በተለይ ደግሞ አንዲት እህት ወይንም አንድ ወንድም ፆታውን አላወቅንም፣ ሴት ነች፣ እርግጠኛ ሴት ነች፣ ከባሌ ጋር ስለሚል ሴት ነች ከባሌ ጋር የተጋባ ነው። ባለማወቅ በሽምግልና በባህላዊ ነው፣ ግን በመንፈሳዊ ስላልሆነ በጣም ይቆጨኛል። አሁን ጋብቻችን አሁን ጋብቻችንን በመንፈሳዊ ማጽናት እንችላለን ወይ ይላል።